ሰላም፣ ሰላም ጤና ይስጥልን በያላችሁበት ሁሉ ሰላምና ጤናችሁ ይብዛም። እጅግ አነጋጋሪ የሆነው ቲክቶክ አዋርድ ዩቲና በሰይፉ ሾ መቅረብ የፈጠረው ውዝግብ። በኢትዮጵያ ከፍተኛ ተመልካች ካላቸው ተወዳጅና ተጽዕኖ ፈጣሪ የቴሌቪዥን ሾዎች መካከል ሰይፉ ሾ ግንባር ቀደም ነው። ሰይፉ ፋንታሁን ትናንት በሾው ላይ እንግዳ ካደረጋቸው ሰዎች ውስጥ ቲክቶከሯን ዩቲ አንዷ ነበረች። ዩቲና በዘንድሮ ቲክቶክ ክሪኤቲቭ አዋርድ ላይ የመኪና ሽልማቱን ለመውሰድ ከአዶናይ ጋር እየተፎካከረች እንደምትገኝ ይታወቃል። ሰይፉ ፋንታሁን ትናንት ዩቲናን ማቅረቡ ውዝግብን ፈጥሯል። የቲክቶከሩ አዶናይ ወዳጆችና ወገኖች ላይ ቅሬታ መፍጠሩም ለመታዘብ ተችሏል። የ2025 ቲክቶክ ክሪኤቲቭ አዋርድ የተዘጋጀውን የመኪና ሽልማት ለመውሰድ ከፍተኛ ፉክክር እያደረጉ ካሉት እጮች መካከል ዩቲና አዶናይ ናቸው። በሁለቱ ተወዳዳሪዎች መካከል ያለው የነጥብ ልዩነት እጅግ በጣም የተቀራረበ ነበር። ነገር ግን ሰይፉ ሾ ላይ ዩቲና መቅረቧን ተከትሎ እንዲሁ ሰይፉ የይምረጧት ቅስቀሳ በሁለቱ እጮች መካከል በነበረው ፉክክር ላይ ተጽዕኖ ፈጥሯል የሚል ቅሬታ ተፈጥሯል። ትናንት አዶናይ ዩቲን በ53ሺ ልዩነት ሲበልጣት የነበረው አዶናይ ዛሬ ግን ልዩነቱ ወደ 20ሺ ሊወርድ ችሏል። ይህም የአዶናይን አድናቂዎች ወይም ወገኖችን በእጅጉ አስከፍቷል አስቆጥቷል። ከአዶናይ ወገኖች ሰይፉ ፋንታውን እንግዳ አድርጎ ማቅረብ በመጨረሻም ዩቲን ምረጡ ብሎ ድምፅ እንድታገኝ መቀስቀሱ በሁለት ውጪዎች መካከል የነበረውን የነጥብ ልዩነት እንዲጠብ አድርጓል የሚል ቅሬታ ተሰምቷል። በአሁኑ ወቅት ሰይፉ ፋንታውን ዩቲ ከአዶናይ ጋር መኪናዋን ለመውሰድ እየተፎካከሩ ባሉበት ጊዜ ዩቲን ብቻ ማቅረቡ ተገቢ አይደለም አድሏዊነት የሚታይበት ነው የሚል አስተያየቶች እየተመለከትን እንገኛለን። ሰይፉ በሚቀጥለው ሳምንት አዶናይን ሊያቀርብ እንደሚገባም ተጠይቋል። በዚህ ጉዳይ ላይ እናንተ ያላችሁን አስተያየት አካፍሉን። ስለ አዶናይ አንድ ግለሰብ በማህበራዊ ሚዲያ ላይ የጻፈውን ደሞ ወደ እናንተ ላድረስ። አንድ አዶናይ ብቻውን ህዝብ የሆነ ወጣት ነው። ህዝቡ ወጣቱ አዶናይ ለምን በዚህ ልክ ወደደው? እሱ እንዲያሸንፍስ ትልቅ ትንሹ ወጣቱ ለምን የምረጥ ቅስቀሳ አደረጉለት ብላችሁ አላሰባችሁም? አዶናይ ለህዝቡ ፍቅር፣ መከባበር ከባድ ኃላፊነትም ወስዶ ከሀገራቸው ወደ አዲስ አበባ እንዲመጡ አድርጎ አፓርታማ ተከራይቶ ብሔር፣ ሃይማኖት ሳይለይ ይረዳል። መርዳት ስላችሁ ጊዜያዊ ሳይሆን ህይወታቸውን የሚቀየር ወደ ስራ ማሰማራት ነው ሰው አይነቅም ዘረኝነት አይሰብክም። ለሰዎች ፍቅር እንክብካቤ በንጹህ ልብ ያስተምራል። እሱን የሚመርጥ ወጣት ጥላቻ ዘረኝነት እንዳንገሸግሸው በአዶናይ መመረጥ ውስጥ የወጣቱ ስሜት አይተናል። አዶናይ እየመረጠው ያለው ህዝብ ነው። አብዛኛው ታዋቂ የሚባሉ ሶሻል ሚዲያ ላይ ያሉ ሰዎች ግን እሱ እንዳይመረጥ ወደፊት እንዳይወጣ እንቅፋት እየሆኑ እያየናቸው ነው። ከቻሉም ባላቸው አቅም ሊጥሉት እንደሚፈልጉ እንቅስቃሴያቸው ግልጽ ነው። ምክንያቱም እንዳለ ሶሻል ሚዲያው አዶናይ በፍቅር ተቆጣጥሮታል። አብዛኛው ህዝብም ፍቅር እያሳየው ነው። የሶሻል ሚዲያ ትኩረቱን እንደ ማግኔት ስቦታል። በዚህ ሰዓት ላለንበት ሀገር እንደ አዶናይ ያሉ ፍቅር፣ አንድነት፣ መረዳዳት፣ መከባበር ንጹህ ሰው ሶሻል ሚዲያ ላይ በብዛት ያስፈልገናል። ለዛም ይመስለኛል ወጣቱ ትልቁ ትንሹ እየመረጠው የሚገኘው እንደ አዶናይ ያሉ ሰዎች ሶሻል ሚዲያ ላይ በሺዎች ቢኖሩ ጥላቻና ዘረኝነት የሚሰብኩ ሰዎች ባልኖሩ ነበር እና ሰላማችንንም ባገኘን ነበር። አዶናይ የሰራው እየሰራ ያለው ስራ ከሽልማት በላይ ነው። ይህ በጎ ስራ እንዲቀጥል፣ ሰዎቹም እንዲከተሉት እንደ ማበረታቻ ኮሜንት ላይ እናንተ ደግሞ የተሰማችሁን ሀሳብ አስተያየት ለአዶናይ ማስቀመጥ ትችላላችሁ። እናንተስ በዚህ ዙሪያ ምን ሀሳብ አላችሁ? ትክክል ወይስ ትክክል አይደለም? ከዩቲናስና ከአዶናይስ በቲክቶክ ክሪኤቲቭ አዋርድ ላይ የመኪና ሽልማቱ ለማን ይገባል ብላችሁ ታስባላችሁ? ሃሳብ አስተያየታችሁን በነጻነት ኮሜንት መስጫው ላይ ማስቀመጥ ትችላላችሁ። እስከ ፍጻሜው አብራችሁን ስለ ቆያችሁ ከልብ እናመሰግናለን። የአዲሱ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ይህን ቪዲዮ ላይክ ማድረግ እንዳይረሳ፣ እንዲሁም ደግሞ ለሌሎች ይጠቅማል ብላችሁ ካሰባችሁ ቪዲዮውን ሼር ያድርጉ። የቻናላችን ቤተሰብ ስለሆናችሁ ከልብ እያመሰገንን እነዚህን የመሳሰሉ አጫጭርና ወቅታዊ መረጃዎችን የምታገኙ ይሆናል። መልካሙን ሁሉ ተመኛለሁ።